በቀን አስራ ሶስት ትምህርታችን ላይ በቀዳሚነት ተሳትፎ ያደረጉ ተማሪዎች ዞማ፣ ኤፍራታ፣ ቤቲ፣ ኑር፣ ዘይነብ፣ ማሪያ፣ መልሰው፣ ብርቱካን፣ ድንቅነሽ እና አስራት ሁላችሁም ጎበዞች በርቱልኝ። ተሳትፎ በማድረጋችሁ እንዲሁም የተሰጠውን ቴስት በአግባቡ መስራታችሁ ለእንግሊዝኛ እውቀታችሁና ክህሎታችሁ እየጠቀማችሁ እንደሆነ አልጠራጠርም። ስለዚህ ሌሎቻችሁም ተሳትፎ እንድታደርጉ እመክራችኋለሁ። ሄሎ ማይጆሪ ስቱደንትስ ዌልካም ቱ ደይ ፎርቲን። ሁላችሁም እንኳን ወደ ቀን 14 ትምህርታችን በደህና መጣችሁ። ከዴይ አንድ ጀምሮ እስካሁን ድረስ በጣም ጠቃሚ የምላቸውን ትምህርቶች እያቀረብኩላችሁ እዚህ ደርሰናል። እስካሁን ባሉ ትምህርቶች በሙሉ ላይክ በማድረግ ይህን ትምህርት ለብዙ ሰዎች እንዲደርስ ስላደረጋችሁ በጣም አመሰግናችኋለሁ። እንዲሁም ተሳትፎ እያደረጋችሁ ለቆያችሁ ከልብ አመሰግናለሁ። በእናንተ ምክንያት ነው ይሄ ትምህርት እየቀጠለ ያለው ማለት ነው። እስከ ዴይ 30 ድረስ እንዲሁም በጣም ጠቃሚ የምላቸውን ትምህርቶች እየተማርን እንቀጥላለን። የዛሬው ትምህርታችን ርዕስ የሚሆነው ቶኪንግ አባውት ትራንስፖርቴሽን፣ ቶኪንግ አባውት ትራንስፖርቴሽን። ትራንስፖርቴሽን ማለት መጓጓዝ ማለት ነው። ትራንስፖርት የምንለው የመጓጓዣ መንገዶች ማለት ነው። ስለዚህ የመጓጓዣ መንገዶች እና ከእነሱ ጋር ተያይዞ የምንጠቀማቸውን ወሳኝ የእንግሊዝኛ ንግግሮች እናያለን። እንደተለመደው የትምህርታችን መጨረሻ ላይ ቴስት ወይም ፈተና ስለሚኖረን ቪዲዮውን እስከ መጨረሻ በመቆየት ተከታተሉ። ቀጥታ ወደ ዛሬ ትምህርታችን እንሄዳለን። ሌትስ ጌት ስታርትድ እንደተለመደው ለዛሬው ትምህርታችንና ለእንግሊዘኛ እውቀታችን የሚጠቅሙንን የቃላት ትርጉሞች አይተን ነው የምንጀምረው። የመጀመሪያውን ቃል ስናይ ባስ ይላል፣ ባስ። እዚ ጋር የምታያቸው እንዳለ የመጓጓዣ መንገዶች ናቸው። የመጀመሪያው ባስ ይላል፣ ባስ። ባስ ብለን ነው የምንጠቀመው። ስለዚህ አይለያይም። ሁለተኛው ታክሲ፣ ታክሲ ተመሳሳይ ነው ማለት ነው። አማርኛ ትርጉሙም ተመሳሳይ ነው። ታክሲ ብለን ነው የምንጠቀመው። ሶስተኛው የሚለየው ትሬን ትሬን ትሬን ማለት ባቡር ማለት ነው። ሰብዌይ ሰብዌይ ሰብዌይ ማለት የመሬት ውስጥ ባቡር ማለት ነው። ከመሬት ታች የሚሰሩ ባቡር መንገዶች አሉ። በዛ ውስጥ የሚሄደው ሰብዌይ መንገድ ይባላል ማለት ነው ስለዚህ ሰብዌይ ማለት የመሬት ውስጥ ባቡር ማለት ነው። እኛ ሀገር ያሉት አብዛኞቹ ከላይ የሚሄዱ ባቡሮች ናቸው። በውጭ ሀገር ግን ሰብዌይ እናገኛለን ማለት ነው። ከመሬት ስር የሚሄዱ ባቡሮች ማለት ነው፣ የባቡር መንገዶች። ሌላኛው ባይስክል፣ ባይስክል ወይም ደግሞ በቀላሉ በተለምዶ ባይክ፣ ባይክ የምንለው በአማርኛው ሳይክል የምንለው ነው። ሞተር ባይክ ሲሆን ደግሞ ሞተር ባይክ ሞተር የምንለው ነው። ስለዚህ ባይክ ካልን ሳይክል ነው። ሞተር ባይክ ካልን ደግሞ ሞተር ነው ማለት ነው። ካር የምንለው አብዛኞቻችን እንደምናውቀው ማንኛውም አይነት መኪና ማለት ነው። አሁንም የተወሰኑ ወሳኝ ቃላቶችን እናያለን። የመጀመሪያው ፌር፣ ፌር። ፌር ማለት ክፍያ ማለት ነው። ለትራንስፖርት ወይም ለመጓጓዣ መንገዶች የምንከፍለው ክፍያ የራሱ ስም አለው። ፌር ይባላል። ለባስ የምንከፍለው ክፍያ ከሆነ ባስ ፌር እንለዋለን እ ለትሬን ከሆነ ለባቡር የምንከፍል ከሆነ ደግሞ ትሬን ፌር እንለዋለን። ፌር የምንለው ትራንስፖርት ለመጠቀም የምንከፍለው ክፍያ ስሙ ፌር ይባላል። በኋላ በንግግር ስለምናየው እንዳትረሱት። ሌላው ስቴሽን ስቴሽን ስቴሽን፣ የምንለው መሳፈሪያ ጣቢያ እንደማለት ነው። ያ ማለት ባሶች ወይም ባቡሮች የሚነሱበት ቦታ ማለት ነው። መነሻ ቦታው ስቴሽን ይባላል። ባስ ስቴሽን ልንል እንችላለን። ባስ ስቴሽን ከሆነ ባሶች የሚቆሙበት ቦታ ነው ማለት ነው። ከመስ- ልንሳፈር ስንል ባሶች የሚነሱበት ቦታ ማለት ነው። በተለምዶ መናኸሪያ የምንለው ማለት ነው። መናኸሪያም ልንለው እንችላለን። ባሶች ብቻ ሲሆኑ ማለት ነው መናኸሪያ እንለዋለን እኛ። ስለዚህ ስቴሽን ማለት እንደ መናኸሪያ ነው ማለት ነው። ሌላው ባስ ስቶፕ ባስ ስቶፕ ባስ ስቶፕ የምንለው የባስ መቆሚያ ነው። ይሄ ደግሞ በየመንገዱ ላይ ለባስ ብቻ የተዘጋጀ መቆሚያ ይኖራል። ያ ማለት ፌርማታ እንደማለት ነው። ስለዚህ ባሶች የሚቆሙበት የራሳቸው ቦታ አለ ማለት ነው በየሰፈሩ። ስለዚህ እሱ ቦታ ባስ ስቶፕ እንለዋለን። ስቴሽን ከሆነ ግን የሚነሱበት ቦታ ነው። ሌላው ማወቅ የሚገባን ቃል ድራይቨር፣ ድራይቨር ማለት ነጂ ማለት ነው። ድራይቨር የሚለው የመኪና ነጂ ድራይቨር እንለዋለን። የፕሌን ከሆነ ፓይለት እንለዋለን። የመርከብ ከሆነ ደግሞ ካፒቴን እንለዋለን። ስለዚህ የመኪና ነጂዎችን ብቻ ድራይቨር እንላቸዋለን። ሌላው ፓሴንጀር፣ ፓሴንጀር ፓሴንጀር የምንለው ተሳፋሪ ማለት ነው። ፓሴንጀር የሚለውም የትኛውም መጓጓዣ ላይ ልንጠቀመው እንችላለን። ባስ ውስጥም ፓሴንጀር እንሆናለን። ትሬን ውስጥም ፓሴንጀር እንሆናለን። ፕሌን ላይም አውሮፕላን ላይም ማለት ነው ፓሴንጀር እንባላለን። ስለዚህ ተሳፋሪ ስንሆን የትኛውም ቦታ ፓሴንጀር ነው የምንባለው ማለት ነው። ሌላው ሄልሜት የሚለው ነው። ሄልሜት ሄልሜት የሚለውን አማረኛውን ቃል አላገኘውለትም፣ ሄልሜት ብለን ምንጠራው ይመስለኛል። ሞተሮች ላይ ወይም ደግሞ ሳይክሎች ላይ ጭንቅላታችንን ወይም ራሳችንን ከአደጋ ለመከላከል የምናጠልቀው ነገር ማለት ነው። ሄልሜት ማለት እሱ ነው ማለት ነው። ሌላው ሲት ቤልት፣ ሲት ሲት ቤልት የምንለው ቀበቶ ነው ማለት ነው። ይሄ ለሱሪ የምናደርገው ቀበቶ ሳይሆን መኪና ውስጥ ስንሆን፣ ባስ ውስጥ ስንሆን፣ ወይም ፕሌን ውስጥ ስንሆንም ከአደጋ ለመከላከል የምናደርገው አደጋ ለመቀነስ የምናደርገው ቀበቶ ማለት ነው። የምናስረው ቀበቶ ሲት ቤልት ይባላል። ሌላው መጨረሻ ላይ ማየት ያለብን ቃል ትራፊክ የሚለው ነው። ትራፊክ የሚለው በተለምዶ ትራፊክ ፖሊስን ትራፊክ እያለ እንጠራለን። ነገር ግን ትራፊክ የሚለው ትርጉሙ መንገድ መጨናነቅ ነው። መንገዶች፣ መኪናዎች መንገድ ላይ በዝተው መንገድ ሲጨናነቅ ትራፊክ አለ ይባላል። ስለዚህ የመንገድ መጨናነቅ ትራፊክ እንለዋለን ማለት ነው። ይህንንም እንዳትረሱት። ስለዚህ አሁን ወደ ንግግሮቹ የምንገባው? የመጀመሪያው አስኪንግ አባውት ትራንስፖርቴሽን ስለ ትራንስፖርት መጠየቅ የሚለው ነው። እናያቸው፣ ቀላል ንግግሮች አሉ። የመጀመሪያው ትምህርት ቤት በምንድን ነው የምትሄደው ይላል። ሃው ድ ዩ ጌት ቱ ስኩል ሃው ድ ዩ ጌት ቱ ስኩል ሃው ድ ዩ ጌት ቱ ስኩል። ትምህርት ቤት እንዴት ነው የምትሄደው ወይም በምንድን ነው የምትሄደው የምትጠቀመው የትራንስፖርት አይነት ምንድን ነው እያለው ነው። ስኩል ማለት ትምህርት ቤት ነው ማለት ነው። ስለዚህ በዚህ መልኩ አንድ ሰው ትምህርት ቤት ምን ተጠቅመው እንደሚሄድ መጠየቅ እንችላለን። መስሪያ ቤት ከሆነ ደግሞ ስራ በምንድን ነው የምትሄደው ለማለት ከፈለግን፣ ሃው ድ ዩ ጌት ት ወርክ። ስኩል የምትለዋን ወርክ ብቻ ብለን ነው የምንቀይረው ማለት ነው። ንግግሩ ሙሉ ንግግሩ አልተቀየረም። ሃው ድ ዩ ጌት ወርክ የምትለዋን ነው የቀየር ነው ማለት ነው። ስለዚህ ሃው ድ ዩ ጌት ት ወርክ ብለን መጠየቅ እንችላለን። ሌላው ባስ መቆሚያው የቱ ጋር ነው ብለን መጠየቅ ከፈለግን ዌር ኢዝ ደ ባስ ስቶፕ። ስቶፕ ማለት ቁም ማለት ነው ወይም መቆም ማለት ነው ሁላችን እንደምናውቀው። ስለዚህ ዌር ኢዝ ደ ባስ ስቶፕ ካለ ባስ የሚቆመው የቱጋር ነው እያለ ነው ማለት ነው። ባስ መሳፈሪያው የቱጋር ነው ከሆነ ያ ማለት የባስ ስቴሽን ማለት ነው። ባሶች መነሻቸው ማለት ነው፣ መናሃሪያ እንደማለት ነው። ስለዚህ ዌር ኢዝ ደ ባስ ሽን ባስ ስቴሽን ካልኩኝ መናሀሪያ የቱጋ ነው እያልኩኝ ነው። ባሶች የሚነሱበት የቱጋር ነው እያልኩ ነው። ባስ ስቶፕ ካልኩኝ ግን ባስ የሚቆምበት እዚህ ሰፈር ባስ የቱጋ ነው ለመሳፈር ማለት ነው የቱጋር ጋር ነው የሚቆመው ብዬ እየጠየኩ ነው ማለት ነው። ስለዚህ የሁለቱ ልዩነት በደም የተረዳችሁት ይመስለኛል። እንቀጥል። ቀጣዩ ባስ ስንት ሰዓት ይመጣል ይላል። ባሶች ሰዓት አላቸው የሚመጡበት ማለት ነው። ዋት ታይም ኢዝ ኔክስት ባስ፣ ዋት ታይም ኢዝ ኔክስት ባስ፣ ዋት ታይም ኢዝ ኔክስት ባስ ይላል። ኔክስት ማለት ቀጣይ ማለት ነው። ስለዚህ ባሶች እኛ አገር ባይሆንም ሌሎች ቦታ ላይ ሰዓት አላቸው የሚቆሙበት ማለት ነው። በየቦታው የሚመጡበት የሚደርሱበት ሰዓት አላቸው። ስለዚህ የመጀመሪያው ባስ ካለፈ የሚቀጥለው በአስን ሰዓት እንደሚመጣ መጠየቅ ከፈለግን ይህንን እንጠቀማለን። ሌላው የመሳፈሪያ ዋጋው ስንት ነው ይላል። ሀው ማች ስ ደ ፌር። ፌር ምን ብለናል? ዋጋው ወይም ክፍያው ማለት ነው። የትራንስፖርት ምን ከፍለው ክፍያ ፌር ይባላል ብለናል። ስለዚህ ሀው ማች ስ ደ ፌር ካልን አንድ ነገር ለመሳፈር ፈልገን ሀው ማች ስ ደ ፌር ካልን ስንት ነው የምሳፈረው፣ ዋጋውን ንገረኝ እያለን ነው ማለት ነው። ባስም ሆነ ባቡር መሳፈር ከፈለግን እና ዋጋውን መጠየቅ ከፈለግን ሀው ማች ኢዝ ደ ፌር ብለን በቀላሉ እንጠይቃለን። ሌላው እዚህ አካባቢ የባቡር ጣቢያ አለ ብለን ለመጠየቅ ከፈለግን፣ ለምሳሌ ባቡር ለመሳፈር ፈልገን ጣቢያውን ከፈለግን፣ ከፍለን የምንሳፍርበት ከፈለግን፣ ይህን ንግግር እንጠቀማለን ኢዝ ዴር ትሬን ስቴሽን ኒር ሂር። ሄር ትሬን ስቴሽን ኒር ሂር። ትሬን ስቴሽን ኒር ሂር። ትሬን ስቴሽን ምን ብለናል? ባቡሮች የሚነሱበት ቦታ ማለት ነው፣ ወይም ጣቢያ ከፍለን ባቡር የምንሳፈርበት ቦታ ማለት ነው። ስለዚህ ጣቢያ እዚህ አካባቢ ቅርብ ጣቢያ አለ ወይ ብለን እየጠየቀን ነው ማለት ነው። ኒር ማለት ቅርብ ማለት ነው። ሂር ማለት ደግሞ እዚህ ማለት ነው። ስለዚህ ኒር ሂር ከሆነ እዚህ አካባቢ ነው ማለት ነው። ስለዚህ ይሄን እንጠቀማለን። አሁንም እዚህ አካባቢ የባቡር ጣቢያ አለ ወይ ለማለት የምንጠቀመው ሰብዌይ ከሆነ ሰብዌይ ማለት በአንድ ከተማ ውስጥ ከአንድ ቦታ ወደ አንድ ቦታ የምንጠቀመው ባቡር ነው። ትሬን የምንለው ግን ትሬን የምንለው ባቡር ከአንድ ከተማ ወደ አንድ ከተማ ሩቅ መንገድ የሚሄደውን ነው። ስለዚህ ሰብዌ የሚለው ቅርብ ነው ማለት ነው፣ ቅርብ ቦታ ለመሄድ ነው። ስለዚህ ሰቡዌይ ስቴሽን ከፈለግን እዚር ሰቡዌይ ስቴሽን ኒር ሄር ብለን እንጠይቃለን ማለት ነው። ትሬን ስቴሽን ከሆነ ግን ከአንድ ከተማ ወደ ሌላ ከተማ ወይም ከአንድ ሀገር ወደ ሌላ ሀገር የሚሄደውን ነው። ከላይ የሚሄደውን ነው ትሬን የምንለው ማለት ነው። ሰቡዌይ ከሆነ ግን በመሬት ውስጥ የሚሄደው እዚያው ከተማ ውስጥ ከአንድ ሰፈር ወደ አንድ ሰፈር ቅርብ ቦታ የሚያደርሰን ነው ማለት ነው። ሁለተኛው የምናያቸው ንግግሮች ቶኪን አባውት ሃው ዩ ትራቨል። አንድ ሰው የሚጠቀመውን ትራንስፖርት እንዴት አድርጎ ይገልጻል። አብዛኞቻችሁ ይሄንን ቦታ የጠበቃችሁ እንደሆነ ተስፋ አደርጋለሁ። ስለዚህ በደንብ ተከታተሉ። የመጀመሪያው በባስ ነው የሚሄደው ይላል አይ ቴክ ደ ባስ አይ ቴክ ደ ባስ አይ ክ ደ ባስ። በቀይ ያለውን በደሚዩት አይ ቴክ ደ የሚለውን ንግግር ማይቀየረው ነው ማለት ነው። ስለዚህ አብዛኛውን ጊዜ የምንሄደው በባስ ከሆነ እንንቀሳቀሰው አይ ቴክ ደ ባስ እንላለን። በባስ ነው የሚሄደው ማለት ነው። ይሄ የምናዘወትረውን ቀን በቀን የምናደርገውን ድርጊት ነው እየገለጽን ያለ ነው በባቡር ከሆነ የምንሄደው በባቡር ነው የምሄደው ለማለት፣ ከመንገድ ስር የሆነ ባቡር ከሆነ አይ ቴክ ደ ሰብዌይ እንላለን። አይ ቴክ ደ የሚለው አልተቀየረም አስተውሉ። አይ ቴክ ደ ሰብዌይ እንላለን ማለት ነው። ምናልባት የምትሄዱበት ቦታ ቀን በቀን የምትንቀሳቀሱበት ቦታ ሩቅ መንገድ ከሆነ እና ትሬን የምትጠቀሙ ከሆነ ወይም ባቡሩ ከመሬት ላይ የሚሄድ ባቡር ከሆነ አይ ቴክ ደ ትሬን ትላላችሁ። አይ ቴክ ደ ትሬን። በታክሲ ከሆነ የምትሄዱት፣ በታክሲን የምሄደው ለማለት አይ ቴክ አ ታክሲ፣ አይ ቴክ አ ታክሲ፣ አይ ቴክ አ ታክሲ ትላላችሁ። ምናልባት ኡበር ያለበት ቦታ የምትኖሩ ከሆነ ደግሞ በኡበር ነው የሚሄደው ለማለት ይቴክ ን ኡበር ይቴክ ን ኡበር ትላላችሁ። ሌላ ደግሞ የራሳችሁ መኪና ካላችሁ እና እየነዳችሁ ከሆነ የምትሄዱት እየነዳው ነው የሚሄደው ለማለት አይ ድራይቭ ቱ ወርክ ትላላችሁ። ስትሄዱ ወደ ስራ የምትሄዱ ከሆነ ማለት ነው። ወደ ስራ በምንድን ነው የምትሄዱት? ተብላችሁ ከተጠየቃችሁ አይ ድራይቭ ቱ ወርክ፣ ወደ ስራ እየነዳው ነው የሚሄደው ትላላችሁ። አይ ድራይቭ ማለት መኪና መንዳት ማለት ነው። ስለዚህ አይ ድራይቭ ቱ ወርክ ማለት ይቻላል። ስራ ቦታችሁ ቅርብ ከሆነና በእግራችሁ ከሆነ የምትሄዱት እየተራመድኩ ነው የሚሄደው ማለት ከፈለጋችሁ አይ ዋክ ቱ ወርክ፣ አይ ዋክ ቱ ወርክ፣ አይ ዋክ ቱ ወርክ ትላላችሁ። ወደ ስራ በእግሬ ነው የሚሄደው ማለት ነው። ምናልባት ምናልባት በሳይክል ከሆነ የምትሄዱት ሳይክሌን እየነዳው ነው የምሄደው ማለት ከፈለጋችሁ አይ ራይድ ማይ ባይክ ቱ ዎርክ አይ ራይድ ማይ ባይክ ቱ ዎርክ። አይ ራይድ የሚለው መንዳት ማለት ነው። ነገር ግን ሳይክል ሲሆን ድራይቭ የሚለው ቅድም ራይድ ይሆናል እዚህጋ ስለዚህ አይ ራይድ ማለት እየነዳው ማለት ነው። ማይ ባይክ ማይ ባይክ ማለት ደግሞ ሳይክሊን ማለት ነው። ባይክ ምን ብለናል ቅድም? ሳይክል። ስለዚህ ሳይክሊን እየነዳው ነው ወደ ስራ የሚሄደው ትላላችሁ። በዚህ መልኩ ከገለጽን አሁን ደግሞ ታልኪን አባውት ፕሮብለምስ ወይም በትራንስፖርት ላይ ሊያጋጥሙ የሚችሉ ችግሮችን ወሳኝ ወሳኝ ንግግሮችን ብቻ በትንሹ እናያለን። የመጀመሪያው ባሱ አርፍዷል ይላል። ባሶች በሰዓት ነው የሚመጡት ብያቸዋለሁ። ስለዚህ ባሱ ድንገት ካረፈደ ደባስ ኢዝ ሌት ማለት እንችላለን። ባስ ኢዝ ሌት ሌት። ሌላው ደግሞ ባሱ ካመለጠን ባሱ አመለጠኝ ለማለት አይ ሚስድ ደባስ አይ ሚስድ ደባስ አይ ሚስድ ደባስ ማለት ይቻላል። ሚስድ ማለት አመለጠኝ ማለት ነው። ሚስ የሚለው ሌላ ቦታ ላይ መናፈቅ፣ ሰውን መናፈቅ ወይም አንድ ነገር መናፈቅ የሚል ትርጉም አለው። ነገር ግን አንድ ነገር ሲያመልጠን ማምለጥ የሚለውንም ትርጉም ይዛል። ስለዚህ አይ ሚስድ ባስ ማለት አመለጠኝ ማለት ነው። ሌላው ባቡሩ ሞልቷል ይላል ደ ትሬን ኢዝ ፉል ማለት ሙልት ያለ ነገር ማለት ነው። ዘትሬን ኢዝ ፉል፣ ትሬን ኢዝ ፉል ካልን ባቡሩ ሞልቷል እያለን ነው። ባሱ ሞልቷል ማለት ከፈለግን ትሬን የሚለውን ባስ ማድረግ ብቻ ነው። ዘባስ ኢዝ ፉል፣ ዘባስ ኢዝ ፉል ካልኩኝ ባሱ ሞልቷል ማለት ነው። ሌላው የተለመደው ንግግር ታክሲ የለም የሚለው ነው። ወይም ታክሲ አጣው እንደማለት ማለት ነው። ኖ ታክሲ ኖ ታክሲ ር ኖ ታክ ታክሲ የለም እያል ነው። መንገዱ ተዘግቷል ይላል። ሮ ሮ ድ መንገዱ ተዘግቷል። እዚ ጋ መኪና ተጨናንቆ ሳይሆን መንገዱ የተዘጋው የምርም መንገድ ዝግ ነው ተብሎ መንገዱ ተዘግቶ ነው ያለው ማለት ነው። ስለዚህ ሮድ ሮድ ማለት መንገድ ነው። ክሎዝድ ደግሞ መዝጋት ማለት ነው። ስለዚህ መንገዱ ተዘግቷል ለማለት ይህ ንግግር እንጠቀማለን። ሌላው መንገዱ በጣም ተጨናንቋል ስንል ያው ማለት መኪና በዝቶ ማለት ነው። ዜር ኢዝ ኤ ሎት ኦፍ ትራፊክ ትራፊክ ትራፊክ ምን ብለናል? መንገድ መጨናነቅ። ስለዚህ ዜር ኢዝ ኤ ሎት ኦፍ ትራፊክ ካልን መንገዱ በጣም ተጨናንቋል እያልን ነው፣ ወይም መንገድ መጨናነቅ አለ እያልን ነው። አሁን ትንሽ ንግግሮችን ከነመልሳቸው እንያ። ከጥያቄውን ጀምር። ስራ በምንድን ነው የምትሄደው ይላል። ሀው ድ ዩ ጌት ቱ ወርክ። ቅድም ያየነው ንግግር ነው። ሀው ድ ዩ ጌት ቱ ወርክ በምንድን ነው የምትሄደው እያለ ነው ወደ ስራ። መልሱን ስናይ በባስ የሚሄደው ይላል። አይ ቴክ ደ ባስ፣ አይ ቴክ ደ ባስ። ሌላ ጥያቄ ደግሞ ለምሳሌ ለምን አረፈድክ ወይም ለምን አረፈድሽ ተብለን ብንጠየቅ ስራ ቦታ ስንደርስ ማለት ነው። ዋይ አር ዩ ሌት? ዋይ አር ዩ ሌት? ዋይ አር ዩ ሌት? ይቅርታ መንገዱ በጣም ተጨናንቆ ነበር ብለን መናገር ከፈለግን የቅርታ ይቅርታ የሚለውን ሶሪ ብለን እንጀምራለን። ሶሪ አይጋት ስታክ ኢን ትራፊክ። እችን ቃል በደም ያዟት። አይጋት ስታክ ኢን ትራፊክ ትራፊክ ምን ብለናል? መንገድ መጨናነቅ ማለት ነው። ስለዚህ አይጋት ስታክ ማለት ትራፊክ በትራፊክ ምክንያት ቆምኩኝ ወይም መንቀሳቀስ አልቻልኩም ማለት ነው። ስለዚህ አይ ጋት ስታክ ኢን ትራፊክ ብለን ምክንያት መስጠት እንችላለን ማለት ነው ላረፈድንበት። እነዚህ ንግግሮች ካየን ይበቃናል። ቀጥታ ወደ ፈተናችን እንሄድ። ሶስት ጥያቄዎች ብቻ ናቸው ያሉት ትምህርታችንም በጣም ቀላል ነበረ። ስለዚህ ሁለት ምርጫ ፈተናዎችና አንድ ደረቅ ጥያቄ አለ። ቀጥታ ወደ ምርጫዎች እንሄድ። አንደኛ

ቢ ላይ ያለው ምንድነው? አይቴክ ዘ ባስ፣ በባስ ነው የሚሄደው ይላል። ሲ ላይ ያለው ደግሞ አይቴክ ታክሲ፣ በታክሲ ነው የሚሄደው ። ሁለተኛ ጥያቄ ዋይ አር ዩ ሌት፣ ለምን አረፈድክ ይላል፣ ወይም ለምን አረፈድሽ። መልሱ ባሱ አመለጠኝ ይላል። ኤ አይ ሚስድ ዘ ባስ፣ ቢ አይ ጋ ስታክ ን ትራፊክ፣ ሲ ዘ ሮድ ወስ ክሎዝድ። መልሱም የሆነው ኤ አይ ሚስድ ዘ ባስ ባሱ አመለጠኝ። ቢሊ ያለው ምንድን ነው አይ ጋት ስታክ ኢን ትራፊክ መንገድ መጨናነቅ ምክንያት መምጣት አልቻልኩም፣ ወይም በመንገድ መጨናነቅ ምክንያት አረፈድጉኝ። ሲ ደግሞ ዘ ሮድ ወዝ ክሎዝድ መንገዱ ተዘግቶ ነበር ይላል። ስለዚህ ትክክለኛ መልሳችን ኤ ነው ማለት ነው። ሶስተኛ ወደ ደረግ ጥያቄያችን እንመጣለን። ሃው ዱ ዩ ጌት ቱ ወርክ ይላል። ሁላችሁም ጥያቄው እንደገባችሁ እርግጠኛ ነኝ። ስራ በምንድን ነው የምትሄደው ይላል። ስለዚህ እንደተለመደው የራሴን መልስ እመልሳለሁ እናንተም የራሳችሁን መልስ ኮሜንት ላይ ታስቀምጣላችሁ ማለት ነው። ስራ በምን እንደምትሄዱ ቅድም በተማርናቸው መንገዶች አንዱን ተጠቅማችሁ ትመልሳላችሁ ማለት ነው። በእርግጠኝነት ከዛ ውስጥ አይወጣም። ወይ በእግር ነው የምትሄዱት፣ ወይ በሳይክል፣ ወይ በታክሲ፣ ወይ በባስ፣ ወይ በባቡር ኡበር ካለ ደግሞ ወይ በኡበር ራይድ የምትጠቀሙ ካላችሁ ደግሞ ኢትዮጵያ ውስጥ በራይድ ይሆናል ማለት ነው። ስለዚህ የኔን መልሳለሁ፣ አይቴክ ታክሲ። ስለዚህ በታክሲ ነው የሚሄደው ማለት ነው። ስለዚህ እናንተም አይቴክ እያላችሁ የምትሄዱበትን መንገድ ግለጹልኝ ማለት ነው። ይህን ቪዲዮ እስከ መጨረሻው ላያችሁ ሁላችሁም መልሳችሁን እጠብቃለሁ ማለት ነው። እስከዚህ እስከ ሶስተኛው ጥያቄ ድረስ አብራችሁ ይላላችሁ ሁላችሁም እየገባችሁ አይቴክ ደ ወይም ደግሞ አይቴክ እያላችሁ መልሳችሁን አስቀምጡልኝ፣ እጠብቃለሁ። በዚህ መልኩ የዛሬ ትምህርታችንን እንጨርሳለን። ይህን ቪዲዮ ላይክ በማድረግ ዩቲዩብ ለብዙ ሰዎች መማር ለሚፈልጉ ሁሉ እንዳይደርስ አድርጉ። በዴ 15 ወይም በቀን 15 ሁላችንም እንገናኛለን። እስከዛው ሰላም ቆዩ። ባይ ባይ።